እነሆ ነገር ተበላሸ። ትልቁ ዳቦ ሌጦነ ሰባት የአሜሪካ ሰው አልባ አውሮፕላኖች በየመን ሀውቲ ተመተው መጋየታቸውን የአሜሪካ ጦር ያሳወቀበት ዜና ወጥቷል። በፍጥነት ወደ መደበቂያ ዋሻዎች ግቡ። እነሆ ተደገመ። የኢራን ሀውቲ መሃል እስራኤል ላይ ሃይፐርሶኒክ ሚሳይል አዘነበ። ከመሸ ፕሬዚደንት ትራምፕ አገራማን ብለው ከሚጎበኟት መካከለኛው ምስራቅ እስራኤል አራስ ነብር ያደረጋቸው ዜና ተስተጋብቷል። ከአሜሪካ ጋር ተኩስ አቁም ያደረገው የየመን ሀውቲ አዘናግቶ የእስራኤል ዓለም አቀፍ አየር ማረፊያን የናጠ የሚሳይል ጥቃት መፈጸሙን ሁሉም ይወቅልይ ብሏል። በኢራን የሚደገፈው የየመን ሀውቲ የእስራኤል ዓለም አቀፍ አውሮፕላን ማረፊያ ቤንጎሪዮንን ኢላማ ያደረገ የሚሳይል ጥቃት መፈጸሙን ነው ከመሸ ዓለም አቀፍ የዜና ገጾች ጭምር በሰበር ያስተጋቡት ሀውቲ የሚሳይል ጥቃቱን የፈጸመው የአሜሪካው ፕሬዝደንት ዶናልድ ትራምፕ የእስራኤል ጎረቤት ሀገራትን እየጎበኙ ባሉበት ሰዓት መሆኑ ደግሞ ሌላው ትኩሳት ሆኗል። የየመን አማጽያን አንሳራላ እንቅስቃሴ ሀውቲዎች በቴላቪቭ ቤንጎሪዮን አየር ማረፊያ ላይ የሚሳይል ጥቃት ማድረሳቸውን ያሳወቁት የንቅናቄው ወታደራዊ ቃል አቀባይ ያህያ ሳሬ የሚሳኤል ኃይሎቹ ወታደራዊ ኦፕሬሽን አካሂደው በእስራኤል ቴላቪቭ ውስጥ ቤንጎሪዮን አየር ማረፊያ ተብሎ በሚታወቀው ላይ የተሻሻለ ሃይፐርሶኒክ ቦለስቲክ ሚሳኤል በመጠቀም የአየር ጥቃት አድርሰዋል ብለዋል። የአውቲ ወታደራዊ ቃል አቀባይ የህያ ሳሬ በሰጡት መግለጫ ላይ ጥቃቱን ተከትሎ ቴላቪቭ የሚገኘው እስራኤል እንዳይን ብሌኗ የምታየው የቤንጎሪዮን አየር ማረፊያ ለአንድ ሰዓት ስራውን ያቆመ ሲሆን በሚሊዮን የሚቆጠሩ እስራኤላውያንም በቦምብ መጠለያ ውስጥ ተደብቀው ነበረ ብለዋል። የእስራኤል መከላከያ ኃይል በበኩሉ ወዲያው ባወጣው ሰበር መግለጫ በእስራኤል ውስጥ ከየመን ግዛት አቅጣጫ ሚሳኤል በመተኮሱ ምክንያት በተለያዩ አካባቢዎች አደጋ መምጣቱን የሚያመላክቱ የሳይነር ድምፆች ለሕዝብ ደህንነት ሲባል ተሰምቶ ሚሳኤል በአየር ላይ መከላከያ ተጠልፎ ወድቋል ሲል ሚሳኤል ምንም ዓይነት ጉዳት አለማድረሱን አሳውቋል። የሐውቲ ጥቃት በተሰማ በሰዓታት ልዩነት አሁን የእስራኤል ጦር ሆዴይዳን ጨምሮ ከየመን ሶስት የወደብ ከተሞች በፍጥነት እንድትርቁ ሲል ከባድ የአየር ድብደባ የመላይ ሊፈጽም መሆኑን አሳውቋል። ሐውቲ የዛሬውን ጥቃት ለመፈጸም የተጠቀመው ኢራን ሰራሽ የተሻሻሉ ቦሎስቲክ ሚሳኤል ከፊል ፍጥኖ ድምጾች መሆናቸው ተመላክቷል። የእስራኤል ጦር ሰኞ ዕለት በየመን ሶስት ወደቦች ላይ በፈጸምኩት ጥቃት ታውቲ ቴል አቪቭን ለመምታት የሚጠቀምባቸው ከኢራን የተላኩ ቦለስቲክ ሚሳይል ማከማቻዎችን መታው ማለቱ ይታወሳል። ከዚህ በመነሳት ታውቲ የተጠቀማቸው ያሉት ሚሳይሎች ኢራን ሰራሽ መሆናቸውን ያሳያል። አውቲ በበኩሉ የምጠቀማቸው ሚሳይሎች በራሴ ሚሳይል ኢንጂነሮች የተገነቡ ፍልስጤም ሁለት የተባሉትን የተሻሻሉ ቦሎስቲክ ሚሳይሎችን ነው ይላል። ጥቃቱ ከፕሬዚደንት ዶናልድ ትራምፕ ጋር የተገናኘን ያለው የአልአረቢያ ዘገባ የአውቲዎች ጥቃት የተፈጸመው የአሜሪካው ፕሬዚደንት ዶናልድ ትራምፕ በባህረ ሰላጤው ሀገራት ጉብኝታቸው ሳውዲ አረቢያን በጎበኙበት ጊዜ መሆኑን አንስቷል።